ፊልሙ ሲጀምር ባንድ ክለብ ውስጥ ይገኝ የነበረን ኪንግን እያሳየን ይጀምራል። በስራው ላይም ተጠምዶም እየሰራም ይገኛል። ውጪ ላይ ደግሞ ነፍሰ ገዳዮች የሆነን ሰው እየጠበቁም ይመስላሉ። በድንገትም ወደዛም አና የተባለች ሴት ትደርሳለች። የሷ እዛ መድረስም የብዙዎችን ትኩረት የሚስብ ነበር። በተለይ ደግሞ ነፍሰ ገዳዮቹን ወዲያውኑም ላለቃቸው በርክም ደውለው የእሷን መገኘትም ይናገራሉ። እሱም እዛ የነበሩትን ኪንግ እና አናን እንዲገሏቸውም ያዛቸዋል። ይህንንም ያደረገው የቀድሞ የኤቢአይ አባል የነበረው ኪንግ ሚስጥር ያወጣል ብሎ ስለፈራ ነበረ። ውስጥ ላይም አና ኪንግን ታገኘዋለች። እሱም ከዚህ በፊት በኤፍቢአይ ውስጥ የተለያዩ ከፋይናንስ ጋር የተያያዙ ወንጀሎችን የሚመረምር ሰው ነበረ። አሁን ላይ ግን በፎቶ ላይ የሚገኙትን ሰዎች ለማግኘት አቅዷል። ይህም ስራ የተሰጠው ደግሞ ፎቶ ላይ ከሚገኘው ሰው ነበረ። አናም በእርጋታ ስሜት ሆና እሷ ነፍሰ ገዳይ እንደሆነች እንጂ ሰው አፈላላጊ እንዳልሆነች ትነግሯለች። ቢሆንም ይሄኛው ኬዝ ግን ልዩ መሆኑን በመናገር እንድትፈልግለት ይጠይቃታል። ለዚያ ምክንያቱ ደግሞ ያቺ ሴት ማስታወስ ማትችል ሴት መሆኗንና ይህም በሽታ ደግሞ ከአና ጋርም የሚዛመድ መሆኑንም ይነግራታል። ምክንያቱም አና ይሄ በሽታ አለባት። ነገር ግን ጊዜዋን እያቃጠለ እንደሆነ በመናገር ችላ ትለዋለች። በድንገት ኪንግ ወደዚያ የገቡትን ነፍሰ ገዳዮችን ይመለከታል። ስለዚህም አና ከዛ እንድታመልጥ ከነገራት በኋላ እሱ ወደ መታጠቢያ ቤት በመሄድ እነሱም ተከትለው ሲመጡ ከነሱ ጋር ይፋለማል። ከእነሱ የተሻለም ችሎታም ስለነበረው ሁሉንም ያሸንፋቸዋል። አናም ይህንን እድልን በመጠቀምም ከዛም ታመልጣለች። ኪንግም ወደ ውጪ በወጣበት ሰዓት ላይ ሌሎች ነፍሰ ገዳዮችንም እሷም እንደገደለችም ይመለከታል። ነገር ግን ድንገት ስናይፐር ተኳሹ ኪንግ ላይ ተኩስበትና እዛው ይገላዋል። በቀጣዩ ቀን ከኪንግ ጋር አብራት ሰር የነበረችው ሜድ የተባለችዋ ሴት መሞቱ ይነገራታል። ሬሳውን በሬሳ ማቆያም ስለነበረም ሄዳ እንድታይም ይደረጋል። ከዛ በተጨማሪም ለአደጋ ጊዜ ተጠሪው እሷን አድርጎ መዝግቦ እንደነበረም ይነገራታል። በቀጣይ ወደ እሱ ቤት በሄደችበት ሰዓት ላይም የቤቱ ግድግዳ ምርምር በሚያደርግባቸው ወረቀቶች እንደተሞላ ትመለከታለች። ከዶክመንቶቹ ውስጥ ደግሞ ኪንግ ስለ ክርስቲያን ወልፌ ጻፈውን ትመለከታለች። ይህም ሰው በሌላ ስሙ ደግሞ ክሪስ ዘ አካውንታንት እየተባለም ይጠራል። አሁን እየኖረ የሚገኘውም በአንድ ትንሽዬ ከተማ ውስጥ ሲሆን ጀስቲን ከተባለችውም እንደ እህቱ ከሚያያት ጓደኛው ጋር አብሮ እየሰራም ይገኛል። አደገኛ የሚባሉ የማፊያ ቡድኖችንም የማጥፋት ችሎታም ነበረው። በዛን ቀን ከሰዓት ላይ አንድ ቀጠሮ ነበረው። የሄደውም ለፍቅር ቀጠሮ ሲሆን እነሱን የሚያገናኛቸውን አፕሊኬሽንን በመጥለፍ ብዙ ሴቶችም ወደ እሱ ጋር እንዲመጡም አድርጓል። ቢሆንም ግን አሁንም ለሱ የምትሆነውን ሴት ሊያገኝ አልቻለም። በትንሿ መኪና ውስጥ ብቻውን እየኖረም ይገኛል። አጠገቡም እንደ ጓደኛ ሆነው አብረውት የነበሩት ነገሮች የጦር መሳሪያዎች ብቻ ነበሩ። ይበንድ እንዳለ በርክ ካሳ የሚሸጥበት ስራው በተጨማሪ ሰዎችን በህገ ወጥ መልኩ ያዘዋውር ነበር። ከሶስት ዓመት በፊትም እሱንና የስራ አጋሩን ያጠቃችበትን አናን ይፈራታል ነገር ግን የሥራ አጋሩን ከገደለችበት በኋላ እሱን ግን ሳትገለው ትተው ነበር ሄደችው እዛ በመጣችበትም ሰዓት ላይም እግሯ ላይ የነበረውን ንቅሳትም ያስታውሳል። አሁንም እሷን ለመርዳት የሚያስበውም ኪንግንና እሷን እንዲገሉለትም ሰዎቹን ያዘዘው በዚህ ምክንያት ነበረ ሜሪ ምርመራዋን ትቀጥላለች ወደ ክሪስ መስሪያ ቤትም በደወለችበት ሰዓት ላይ ጀስቲን ስልኩን ታነሰዋለች ክርስቲያን የሚባልም ሰውም እዚህም እንደማይኖርም ትናገራለች ቢሆንም በሚስጥር ግን እያየች የነበረው የሜሪን እና የኪንግን ፋይሎች ነበረ። ሜሪ በቀጣይ በስብስብቻቸው መረጃዎች መሰረት አንድ ወንጀል ወደ ተፈጸመበት ቦታ እንድትደርስ ያደርጋታል። ነገር ግን በዛም ቦታ ላይ ክሪስን ታገኘዋለች። ወደ ኪንግ ቦታም ካመጣችው በኋላ ኪንግ ያደርጋቸው የነበሩ ምርመራዎችን በሙሉም ታሳየዋለች። ክሪስም ኪንግ ከሱ ጋር አብሮ ይሰራ እንደነበረም ይናገራል። በፎቶ ላይ የሚገኘውም ሰውም ስሙ ፓብሎ እንደሆነና ሚስቱ ደግሞ ዲና እንደሆነች ይህ ፎቶም የተነሱትም በሜክሲኮ ድንበር ላይ እንደሆነም ይናገራል። ቢሆንም ባልታወቀ ምክንያት ሁለቱ ተለያይተዋል። ዲናም ከሱ ከተለያየች በኋላም በሬስቶራንትና በካምፓኒዎች ውስጥ የተለያዩ ስራዎችን ስትሰራ ቆይታለች። በፎቶ ላይ የሚገኘው ሌላኛው ልጅ ደግሞ አልቤርቶ ሲባል እሱም ልጃቸው ነበረ። ይሄ ፎቶም የተነሳውም ከአምስት ወይም ከስድስት ዓመት በፊት ነበረ። ሜሪም ዲና ከዚህ በፊት ትሰራበት ወደ ነበረው ፋብሪካም ታመራለች። የፋብሪካውን ባለቤትም ዲና ስለምትባለው ሴት ጠይቋለች። ቢሆንም ግን በብዙ ሺህ የሚቆጠሩ ሴቶች ወደዚህ እንደሚመጡና እንደሚሰሩ በመናገር እሷንም በስሟ ለይቶም እንደማያውቃትም ይናገራል። ክሪስም በዛን ሰዓት ላይ ሰውየው በሕገ ወጥ መልኩ ስለሚሰራው ስራ ያጋልጥበታል። ይህም ባለቤቱ ንዴት ውስጥ በከተተው ሰዓት ላይ ክሪስ በቀላሉ በመምታት ይጥለዋል። የእሱ ረዳቶችም ሊደባደቡት በመጡበት ሰዓት ላይ እነሱንም ክሪስ ያሸንፋቸዋል። በመጨረሻም ባስገደደው ሰዓት ላይ ሰውየውነቱን መናገር ይጀምራል። ሴቶችንም በህገወጥ ወጥ መልኩም አስገድዶ ወደ ሌላ ሰው እንደሚሸጣቸውም ይናገራል። ዲናንም ያስተላለፋትም ማርኮ ወደሚባል ሰው ነበረ። ስለዚህም እሱን በመምታት ከሜሪ ጋርም ከዚያ ይሄዳሉ። በመንገዳቸው ላይ ሜሪ እሷ አሁን ላይ የምትሰራው ለመንግስት ድርጅት እንደሆነ ትነግረዋለች። ስለዚህም ሰዎችን እንዲሁ መቅጣት እንደማይችሉም ትነግረዋለች። ክሪስም በሀሳቡም ይስማማል። ነገር ግን የተሻለ ሌላ ሐሳብ እንዳለውም ይናገራል። የክሪስ ወንድም የሆነው ብራስ ሶኒ ከተባለች ሴት ጋር እያወራ ይገኛል። ቢሆንም ግን ሁኔታቸው ጥሩ የሆነ አይመስልም፣ ምክንያቱም እሷ በፍርሃት ውስጥ ነበረች። ልክ በዚህን ሰዓት ላይም ክሪስ ለብራክስ ይደውልለታል። ብራስን መጀመሪያ ላይ ነሳለትም ነበረ፣ በቀጣይ ግን አንስቶለት ለስምንት ዓመት ያክል ዞር ብሎ ያልጠራው ሰው ለምን እንደደወለ ይጠይቀዋል። ቢሆንም ግን ብራ አንድን ሰው ከገደለ በኋላ ሶኒ ምንም እንኳን እያለቀሰች ቢሆንም ነገር ግን ችላ ብሏት ወደ ክሪስ ጋር ለመሄድ ይወስናል። ይህንን የሚያደርገው ሰውየው እሷን ያሰቃያት ስለነበረ ነበር። በቀጣዩ ቀንም ክሪስ እና ሜሪን ያገኛቸዋል። ሜሪም ራሷን የኤፍቢአይ ኦፊሰር እንደሆነች በመናገር ታስተዋውቋለች። ብራስም ይገረማል፣ ምክንያቱም ክሪስ አሁን ላይ ደግሞ ከመንግስት አካላት ጋር እየሰራ ነው። በኋላ በሆቴል ውስጥ ብራስ ሶስት የሜክሲኮ ሴቶችን ይጋብዛል። የመጡትም ለሌላ ነገር ሳይሆን መረጃን ከነሱ ለመቀበል ነበረ። የጠሯቸውም የጠራቸውም ስለ ማርክ ለመጠየቅ መሆኑን በነገራቸው ሰዓት ላይ ሁለቱ ሴቶች ፈርተው ከዛ ይወጣሉ። ነገር ግን አንደኛዋ ለገንዘብ ስትል ልትረዳቸው ትስማማለች። ወዲያውኑም ወደ ማርክ በመደወልም ሁለት ሰዎች ስለሱ እየጠየቁ መሆናቸውን ትነግረዋለች ማርክም ወደዛ ቦታም ይመጣል። ወጥመድ መሆኑንም አላወቅም ነበር። ብራስም ከመተው በኋላ ያሰውም ከላይ የሜሪ መኪና ላይ ይወድቃል። በዚህ ነገር ሜሪ ደስተኛ አልነበረችም። ቢሆንም ግን ወደ ጣቢያ ልትወስደው ትወስናለች። በሌላ በኩል ጀስቲን እንተዋወቃታለን። አሁን ላይም በቁጥር በዛ ካሉ ሀከሮች ጋርም አብራ እየሰራች ትገኛለች። ተልእኮዋ ደግሞ ክሪስን መርዳት ነበረ። ወደ ሜሪ ስንመለስ የኪንግን ገዳይ ክሪስ እንዲመረምር ትነግረዋለች። የእነሱ ኤጀንት የሆነውም ኪም ስለሷ መረጃውን ማግኘት የማይችል ከሆነ ሌላ ማንም እንደማይችል ትናገራለች። ቢሆንም ጀስቲን ግን ይህን ሲባል ትሰማና ይህንንም እንደ ቻሌንጅ በመጠቀም ቀድማ ስለዛች ሴት ማንነት ለማወቅ ትወስናለች። በቅድሚያም በአካባቢው ላይ የነበሩ ካሜራዎችን ሀክ ካደረጉ በኋላ አናም አደገው በተፈጠረበት ቀን ላይ አንገቷን ደፍታ ስትሄድ በካሜራው ላይ የተመለከቱትን ቪዲዮ ያወጣሉ። አናም አንገቷን ያዘቀዘቀችው በየቦታው ላይ ካሜራ እንዳላውቃ ነበረ። ስለዚህም አሁንም ፊቷን ሊያዩ አልቻሉ። በቀጣይ ሎላ የተባለች አንዲት ሴት አና ለመጨረሻ ጊዜ በታየችበት ቦታ ላይ ፎቶ ስትነሳ እንደነበረ ይመለከታሉ። ስለዚህም የእሷን ፎቶ በመጠቀም መታወቂያዋን ካገኙ በኋላ መኖሪያ ቤቷ የት እንደሆነ ያገኛሉ። ከዚያም የቤቷን ዋይፋይም ከጠለፉም በኋላ ሁሉንም የቤቱን እቃዎቿን በሙሉም ይጠልፋሉ። በዚህ መልኩም አና በነበረችበት ቀላ የተነሳችውን ፎቶ ሊያገኙ ችለዋል። አሁን ፊቷንም ካገኙ በኋላ በተለያዩ ቦታዎች ላይ ታይታ እንደነበረ ይመለከታሉ። እሷ በነበረችበት ቦታ ላይ የተለያዩ ግድያዎች ይፈጸሙ ነበረ፣ ነገር ግን በሚያስገርም መልኩ ስለሷ የሚገልጽ ምንም አይነት መታወቂያ የሚሆን ሌላ ነገር አልነበረም። ስሟም ይሁን ያለፈ ታሪኳ የሚታወቅ ነገር አልነበረም። ይህም ሜሪና ክሪስን ያስገርማቸዋል። ብራስም የተገደሉ ሰዎች ከተመለከተ በኋላ ሁሉም በተመሳሳይ የአገዳደል ስታይል እንደተገደሉ ይመለከታል። ስለዚህም ይህን ላይ የገደለችው አና እንደሆነች ይደርሱበታል። በዛን ሰዓት ላይም አና ብራስም ነፍሰ ገዳይ እንደሆነ ትገነዘባለች። በዚህ በመናደድም ከእሱ ጋርም አብራ መስራት እንደማትፈልግ ተናግራም ከዛ ትወጣለች። ክሪስ ሊያስቆማት ቢሞክርም ነገር ግን በመኪኗ ከዛ ትሄዳለች። በሌላ በኩል ወደ ሜክሲኮ ድንበር አካባቢ ስንሄድ በርክን እናገኘዋለን። የተለያዩ የታገቱት ልጆችንም በዛ አካባቢ ማስቀምጦ ነበረ። ከነዛ መካከልም የፓብሎ ልጅ የነበረው አልቤርቶ ከታጋጆቹ መሃል ይገኛል። አሁን ላይ ግን በፎቶ ላይ ከነበረው ይልቅ አድጓል። በሌላ በኩል ሜሪ ከጠበቃዋ ጋር አንድ ላይ በመሆን ማርክን መጠየቅ ትጀምራለች። ዲናንም ከህገ ወጥ አዘዋዋሪዎችም እንዴት ሊገዛ እንደቻለም ትጠይቋለች። በዚህ ዙሪያም ሁሉንም ለመግደልም እየሰራ የሚገኝ ነፍሰገዳይ እንዳለም ነበር የነገረችው። ስለዚህም በዚህን ሰዓት ላይ መናገር ይጀምራል። ዲናንም ከፓብሎ ከገዛ በኋላ ጉዳት ደርሶባት ወደ ሆስፒታል እንደገባች ይናገራል። ልክ ያለቃውን ስም ሊናገር ባለ ሰዓት ላይ ግን ባለስናይ ፐሩቶ ከሩቁ ይተኩስበት እና ይገለዋል። እሱም ብቻ ሳይሆን የእሷን ጠበቃንም ይገላል። ነገር ግን እሷ ላይ ከመተኮሱ በፊት ወዲያውኑ ዝቅ ትላለች። ጀስቲንም ለክሪስ ስለ አና ምንም አይነት መረጃ ልታገኝ እንዳልቻለች ትነግረዋለች። ክሪስም ይህንን መረጃም ለብራስም ይነግረዋል። ሁለት ወንድማማቾችም በዛን ሰዓት ላይ ስላልኗኗሯቸውን መነጋገር ይጀምራሉ። በቀጣይ ሁለት ወንድማማቾች ወደ አንድ ክለብ ደግሞ ያመራሉ። እዛም ቲናን ያገኟታል። ክሪስ ምንም እንኳን ዝምተኛ የነበር ይሁን እንጂ ነገር ግን እዛ በሚያሳየው የዳንስ እንቅስቃሴዎች ቲናን ጨምሮ ሁሉንም ያስገርማል። በኋላ ላይም በመጠጥ ቤት ውስጥ የነበሩት ሰዎች ከክሪስ ጋር ለመፋለም ይሞክራሉ። ስለዚህም ብራስም በመሃል ይገባል። ከዚያም ብራስም ተመችተው ስለነበረም ክሪስ የቲናን ስልክ ይሰጠዋል። በሌላ በኩል ሜሪ የሆስፒታል ሪከርዶቹን በመከተል ዲና በደረሰባት ከባድ ጥቃት ምክንያት አደጋ ደርሶባት ስለነበረ ይህም ትውስታው እንዲጠፋባትና በሆስፒታል በገባችበት ሰዓት ላይ ሰርጀሪ ተደርጎላት እንደነበረም ትገነዘባለች። ከጊዜያት በኋላም አደገኛ ሴት መሆንም ጀምራለች። በመጨረሻም በሰርጀሪው ምክንያት ወደ አና ተቀይራለች። እዛ የነበረውንም ጥበቃም ከገደለች በኋላም ከሆስፒታሉ በማምለጥ አደገኛ ነፍሰ ገዳይም ልትሆን ችላለች። ሜሪን በካሜራ ተቀርጾ የነበረውንም ቪዲዮም በመመልከት ይህንን ልትገነዘብ ችላለች። ጀስቲንም እንደዛው ወደ ሲስተማቸው ውስጥ ሀክ አድርጎ ከገባም በኋላ ይህንኑ ቪዲዮም ይመለከታል። ብራስም ፍቅረኛውን እያናገረ በነበረበት ሰዓት ላይ በሚስጥራዊው የነፍሰ ገዳዮች አፕሊኬሽን ላይ ሜሪ እንድትገደል ትእዛዝ እንደወጣባት ይመለከታል። ቢሆንም ግን ይህንን መረጃ ለክሪስ ለመናገር አልፈለገም። ክሪስ በሌላ በኩል የፓብሎ ልጅ የነበረው አልበርቶ እስካሁን ድረስ በህይወት እንዳለ ይገነዘባል። ምናልባትም ኪንግ የልጁ መገኛ የት እንዳለም አውቆ ሊሆን እንደሚችልም ያስባል። ልክ በዛን ሰዓት ላይም ክሪስ አፕሊኬሽኑ ላይ ሜሪ እንድትገደል የወጣውን ኮንትራት ይመለከታል። ምንም ጊዜ ሳያባክንም በሞተር ሳይክሉ ወደ ሜሪ ቤት ማምራት ይጀምራል። ይህ በእንዲህ እንዳለ ጀስቲን ስለ አና ብዙ መረጃዎችን እያወጣች ትገኛለች። አዲስ መልክም ከያዘች በኋላም ማንም ሰው ሊያገኛት እንዳልቻለም ተገንዝባለች። አና ወደ ሜሪ ቤት በመጣችበት ሰዓት ላይ በሁለቱ ማዕከል ድብድብ ይጀመራል። አና አደገኛ ነፍሰ ገዳይ ስለነበረች ሜሪን ትወጋታለች። በዚህም መሀል ላይ ግን አና የሜሪን ቤተሰቦች ፎቶ ትመለከታለች። ይህም ትውስታዋ እንዲመጣባት ያደርጋል። እንዴት ትኖርበት የነበረውም አካባቢም በአጋቾች ተከቦ እንደነበረና ልጆቿ ተወስደውም እሷም ለበርክ የተሸጠችበትንም ጊዜም ታስታውሳለች። በርክም የሱ መሆኗን ለማረጋገጥ ሲል እግሯ ላይ ንቅሳቱን ነቅሷታል። አና ከዚያ በተጨማሪ በርክ እንዴት ባሏን እንደ ገደለባትም ታስታውሳለች። ልክ በዛን ሰዓት ላይም ክሪስ እዛም ይደርሳል። አናንም ለማሳመንም ይሞክራል። እናም ወንዱ ልጇም በህይወት ሊኖር እንደሚችልም ይነግራታል። ቢሆንም አና ላይ ግን ወደኋላ ከመሄድ ይልቅ ያለፈው ህይወቷን ለመተው አስባለች። በሌላ በኩል ክሪስ በክፍሉ ውስጥ ሜሪ ላይ የደረሰባትን አደጋ ይመለከታል። ስለዚህም ወዲያውኑም ወደ ሆስፒታልም ይወስዳታል። ይህ በእንዲህ እንዳለ በርክ ሜሪ ወደሱ በጣም እየቀረበች መሆኑን ተገንዝቧል። ስለዚህም የትኞቹን መረጃዎች በሙሉ ለማፋት ሲል ደብቋቸው የሚገኙትን የታገቱትን ልጆች እንዲገላቸው ቶምን ያዘዋል። ክሪስ በሌላ በኩል ብራስ ሜሪ ላይ ወጥቶባት የነበረውን ኮንትራት ለሱ ቀድሞ ስላላሳወቀው በሱ ይናደደበታል። ብራስም ከሱ ቀድማ ማርክን የወሰደችው ሜሪ ሁሉንም ነገር ቀድማ መጨረስ ትችል እንደነበረ ይናገራል። ክሪስ ልጁን ለማግኘት በወሰነበት ሰዓት ላይ ብራስ ምንም እንኳን ቢናደድም ነገር ግን አብሮት ይሄዳል። በሌላ በኩል ጀስቲን በመጨረሻ የበርክ ሚስጥራዊ ቦታ በሜክሲኮ ድንበር አካባቢ እንደሆነ ትገነዘባለች። ለክሪስ እና ለብራስም ይህን መረጃም ትነግራቸዋለች። እነሱም ለጥቃቱም ራሳቸውን ማዘጋጀት ይጀምራሉ። በቦታው ላይም በደረሱበት ሰዓት ላይም ጥቃት ይጀምራሉ። ምንም እንኳን በተወረወረው ቦምብ ብራስ ላይ ትንሽ ጉዳት ደርሶበት የነበረ ቢሆንም ነገር ግን ፍልሚያቸውን ይቀጥላሉ። ክሪስ በሌላ በኩል ሕፃናቱን እየወሰደ የሚገኘውን ቶምን በመኪና ይከተለዋል። ወንድማማቾቹም ፍልሚያቸውን ይቀጥላሉ። ብራስም ተመቶ ሊገደል በደረሰበት ሰዓት ላይ ወንድሙ መጥቶ እንደሚያድነው እርግጠኛ ነበረ። ስለዚህም ያድነዋል። ቶም ልጆቹን በባስ ውስጥ በመክተት ከዛ ለማምለጥ መሄዱን ይቀጥላል። ቢሆንም ወንድማማቾቹ ግን የቀሩትን ሰዎች ተኩሰው ይገላሉ። ክሪስን በመጨረሻም ልጁን አግቶት የነበረውን ቶምን ይገለዋል። በድንጋጤ ውስጥ ይገኝ የነበረውንም አልቤርቶንም ያረጋጋዋል። ከዚህም በኋላም ሁለት ወንድማማቾች ታግተው የነበሩትን ህፃናት ወደ ደና ቦታ መውሰድ ይጀምራሉ። እንስሶችንም ይወድ የነበረውን ብራስ ድንገት መንገድ ላይ አንዲት ድመትን ያገኛል። ይህ በእንዲህ እንዳለ ጀስቲን ወደ አና ይደውልላታል። የዚህ ሁሉ ነገር ዋናው በርክ መሆኑን ከነገራት በኋላም በርክ ሻወር እየወሰደ በነበረበት ሰዓት ላይ እሷ ተቀምጣ ጠብቋለች። እናም ታጥቦም ሲወጣም ቢላዋ ልትገለው ታነሳለች። ከሳምንት በኋላ ሜሪ በርክ በህገ ወጥ ይዟቸው የነበሩትን እቃዎች በሙሉ ትወስዳለች። በህገወጥ መልኩም ሰዎችን ያዘዋውርና ያሳግት እንደነበረም በመረጃዎችም አረጋግጣለች። የክሪስና የጀስቲንን እርዳታንም እያስታወሰች እሱ ተቀምጦበት በነበረው ወንበር ላይ ትቀመጣለች። ጀስቲን ለአልቤርቶ ክፍል እያዘጋጀ ሲሆን ሜሪ ደግሞ የበርክ የነበረውን ወንበር ወደ ራሷ ቢሮ ለመላክ ትወስናለች። ቀጣይ እዚያ የሚያሳልፉትን ጊዜ በማሰብ አልቤርቶን ይዘውም እነ ጀስቲን ወደሚገኙበት ቦታም ጉዟቸውን ይቀጥላሉ። ለከዚህ ጋርም ፊልሙም ያበቃል። ይህን ይመስል ነበር ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ በሌላ ቪዲዮ እስክንገናኝ ድረስ ግን ቻው